ውድና የተከበራችሁ የቻናሌ ቤተሰቦች እንደምናላችሁ፣ ባላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ በተወዳጁ በኑሀሚን ድራማ በክፍል 26 ተከስተናል ማለት ነው። እንግዲህ ኑሀሚንና ኤርሚያስ ተጫብጠዋል። እንግዲህ ኑሀሚ ምን እንዳሰበች ባላቅም እውነትም ትክክለኛ ናሆምን አፍቅረው ይሁን ብዙም ግልጽ ባይሆንልንም ለአባቷ ግን ከናሆን ፍቅር እንዳያዛት እንግዲህ ትነግረዋለች ማለት ነው። አባትየውም እጅግ በጣም ደስ ብሎታል። ይሄማ ደስ የሚል እኮ ዜና ነው በማለትም ደስ ተሰኝቷል። እሱስ በማለትም ጠይቋታል። እናም እንግዲህ እሷ ግን ፈጥና እንዳፈቀረችው እንግዲህ ለአባቷ ተናግራለች። ይህንን እንግዲህ ከበር ጥግ ጆሮውን አስደግፎ ሲያዳምጥ የነበረው ኤርሚያስ እንግዲህ ያዳምጣል፣ አንድ ባንድ ማለት ነው። በስተመጨረሻም መጨረሻም ከአባቷ ጋር ንግግሯን ስትጨርስ እንግዲህ በር ከፍቶ ገብቶ እንግዲህ እሱም እንግዲህ እኔ ዚህ እዚህ ቦታ መገኘት የሌለብኝ ቦታ ላይ ኮን ያለሁት አንቺን ብዬ የምርም ናሆምን አፍቅረሻዋል? በማለትም ነበር የጠየቃት። እሷም እንግዲህ ለካንተ የአባትና ልጅን ሚስጥር እዚህ ተጠግተ ታዳምጣለህ ማለት ነው? ምንሳገባ ገባ ስለ እኔ በፈቅርስ ባላፈቅርስ ብላም እንግዲህ ልክ ልኩን ነገረችው። ኤርሚያስ የምርም የእውነትም ይወዳታል ማለት ነው ኑሀሚን በፊት እንግዲህ የተገናኙበት ማንነቱን ድብቅ አድርጎ እንግዲህ ያው እሷ በፈለገችበትና እንደጠበቀችው ሁኖ ስላላገኘችው እንጂ በመጀመሪያ እሷም ትወደው ነበረ፣ ነብሷ እስኪወጣ ድረስ ራሷንም ማሳልፋ ሰጥተዋለች። ነገር ግን ዛሬ ላይ ባደረገው ነገር እና በሆነው ነገር ሁሉ በድርጊቱ በጣም ተናዳበት ነው። እሱም እንግዲህ ከእሷ ፍቅር ስለያዘው እንግዲህ ሹፍርና መቀጠር ሳይፈልግ እንግዲህ በአቶ ለይሁን ቤት እንግዲህ ኑሀሚን ብሎ በሹፍርና እንግዲህ እየሰራም ይገኛል። እዚህ ቦታ መገኘት የሌለብኝ ቦታ ላይ ላንቺ ብዬ እኩን የተገኘሁት እንዴት በዚህ ቅጽበት ውስጥ የኔን ፍቅር እንዴት ረስተሽ ናሆምን በማለት ታፈቅሪያለሽ? በማለትም ነበር የጠየቃት። እሷ ምንም አያገባህም፣ አዎ አፍቅሬዋለሁ ብላም ነግረዋለች። እጅጉን በጣም ተናዶ ተበሳጭቶባት በይደናዋይ ብሎ ነገር ግን አንቺ የኔና የኔ ብቻ ነው ልትሆኚ የምትችው ብሏታል። በሌላ በኩል ደግሞ አምራንና ናሆም እንግዲህ ተገናኝተዋል። የግድ እንግዲህ ቀጥራው በመደወል በመነዝነዝ ይቀጣጠሩና ካፌ ተገናኝተው እንግዲህ አምራንና ናሆም ንግግርም አድርገዋል። በጣም በሚያስፈራ ሁኔታ እንግዲህ የተበደለ ሰውና እውነት ያለው ሰው ቢናገርም ያምርበታልና አምራንን እንግዲህ እሷን ብቻ ማንቀጥቀጥ ሳይሆን የቆመችበት ምድሩ እስኪንቀጠቀጥ ድረስ እንግዲህ እጅጉን በጣም ጩሆባት አንቺ ማለት ማነሽ እያለ እንግዲህ ከፍና ዝቅ አድርጎ ከሃዲ ስለሆነች ሙልጭ አድርጎ እጥብ አድርጓት። ይቅርታ በማለትም እንግዲህ እውነት ነው፣ በፊት እኔ የቀረብኩህ ለጥቅም ብዬ ለገንዘብህ ብዬ ነበረ። የእውነትም ሳላስበው ግን ፍቅር ውስጥ ገብቻለሁ። አሁን ላይ ያለኝ ለአንተ ስሜት እጅጉን በጣም እውነተኛና ትክክለኛ ፍቅር ነው ብትለውም እሱ ግን ሊሰማት አልቻለም። ከዚህ በኋላ አምራን የምትባል ሰው አላቅም ናሆም የሚባል ሰውም ደግሞ በሕይወትሽ የለም። እርሹ አላት። እናም እንግዲህ እኔና ኑሀሚን ፍቅረኛሞች ነን። እንዲሁም አንድ ላይ እንድትንጨረጨሪና እንድትቃጤ ደግሜ ልንገርሽ እኔና ኑሀሚን በቅርብ ቀን እንጋባለንም ብሏታል። እናም እንግዲህ ጨስ ብሎ ከአጠገቧ ሁለተኛ እሷ እንግዲህ መሬት ወርዳ ተነጥፋ ይቅርታ ብጠይቀውም አልፈለገም። እሱ ጥሏት ነው ሄደው ኑሀሚን በማለትም እንግዲህ ጠረጴዛውን ደስክ እንግዲህ እየደበደበች ኑሀሚን በማለት እንግዲህ በሕይወቴ በድጋሜ ተከሰተች በማለትም በጣም ስትናደድባት። በነገራችን ላይ ኑሀሚን እንግዲህ በየአቅጣጫው እንግዲህ ጠላቶቿ በዝተዋል ማለት ነው። እንግዲህ የአቶ ለይኩን ወይዘሮ የአቶ ለይኩን ባለቤትም ወይዘሮ ዝናሽ ናሆም ጋር እንግዲህ ግንኙነት እንዳይኖራት እሷን ማራቅ ትፈልጋለች። እንዲሁም ደግሞ አምራንም እንግዲህ ከናሆም ጋር ግንኙነት እንዳይኖራት እሷን ማስወገድ ትፈልጋለች። ኤርሚም እንግዲህ ኑሃሚን የራሱ ማድረግ ይፈልጋል ማለት ነው። ድብልቅልቅ እና ትርምስምስ ያለ ነው። ነገር ግን ምርትና ግርዱ መለየቱ አይቀርም። በሚያሳዝን ሁኔታ ደግሞ እንግዲህ እኔም እህቴን መበቀል እፈልጋለሁ በማለትም እንግዲህ ኤደን ተከስታለች። የእንጀራ እናቷ ልጅ በጣም በሚያሳዝን ሁኔታ ከወይዘሮ ዝናሽ ጋር እንግዲህ ተገናኝተው እንግዲህ ኑሀሚን በየሄደችበት የሰው ቤት ማበጣበጥ እና ማስረበሽ ነው የምትወደው በማለትም ነበር የጀመረችው። ማንሽ ስትላት እንግዲህ የተሰማ እንግዲህ እንጀራ ልጁ ነኝ አለችው። እናም እንግዲህ በሚገርም ሁኔታ እሷም ገርሟት እንግዲህ ወደ ቤቷ ደላላን ያመጣልኝ ሰራተኛ በማለት ማስገብታት እንግዲህ ተመልክተናል፣ ማለት ነው። እናም እንግዲህ ኑሀሚን ለመበቀል ከየአቅጣጫው እንግዲህ ሁሉም ተሰብስቧል። ግን ድል ለማን ይሆን? ለኑሀሚ፣ ወይንስ እነዚህ ለክፉ አሳሪዎቹ? እናም እንግዲህ አንድ ኪችን ተገናኝተው እንግዲህ ሲነጋገሩም ነበረ። ያንን የለመደችውን ጥፊዋንም እንግዲህ ከመግባቷ እና ከመድረሷ ኑሃሚን በጥፊ ማጠናብራ እንግዲህ አሳይታታለች ማለት ነው። ይህንንም ለእናቷ ወደ ቤት ወደ አቶ ለይኩም ቤት መግባቷን እና አንዱም ደግሞ ያን የተለመደውን ጥፊ እንግዲህ ከኑሃሚ እንደቀመሰችም ለእናቷን በስልክ ደውላ ነግራታለች። ኑሃሚን ግን ኤደን ምን አቅዳላት ነው? በፊትም እንግዲህ አይዋደዱም፣ መጥፎ ነገር ነው የምታስብላት። አሁንስ እንዴት ነው ነገሩ? ከወይዘሮ ዝናሽ ጋር እንግዲህ ተመካክረው ነው የመጡት። ይህንን ነገር ደግሞ ኑሃሚን ለአቶ ለይኩን በደንብ አድርጋና በግልጽ አድርጋ ከወይዘሮ ዝናሽ ጋር ምክክር አለ፣ ለሰራተኝነት ብቻ ሳይሆን የመጣቸውን እናባየን ለማጥቃት ነው ብላም ነግረዋለች። በፍጹም ሊሆን አይችልም ሲላትም እንግዲህ አቶ ላይኩን እሱን እንግዲህ ጊዜው ሲደርስ ሲጸዳ ታዩት አላችሁ በማለትም ተናግራለች። ናሆም እንግዲህ በሚገርም ሁኔታ ከአባቱ ጋር ጥሩ እና አሪፍ የሆነ ግንኙነት አለው ማለት ነው። አባትየው በሲስተም ይዞታል። ኑሀሚን እንግዲህ እጅጉም በጣም ይወዳታል እና የልጁ ሚስት እንዲሁም ደግሞ ድርጅቱንም እንግዲህ በናሆም ስም ማድረግ ይፈልጋል። ይህንን ማድረግ የሚፈልገው ግን ኑሀሚን ሲያገባ ነው። ይህንንም ፍላጎቱን እንግዲህ በግልጽ ለእናትየዋ ለወይዘሮ ዝናሽም ተናግሮ ተፎካክረዋል። ናሆም ብቻ ፍቃዱን ይቀበልኝ እንጂ የአንቺ እምቢ አልቀበልም ማለት እሱን እኔና አንቺ እንተያያለን ብሏታል አቶ ለይኩን። እሷም ወይዘሮ ዝናሽም በአንድ በኩል ትፎክራለች። አቶ ለይኩንም እንግዲህ ኑሃሜንና ልጁን እንግዲህ ናሆምን አንድ ላይ ማድረግና ጋብቻ እንዲፈጽሙም ይፈልጋሉ ማለት ነው። ነገር ግን ወይዘሮ ዝናሽ ይህንን አልፈለገችም፣ መቼም እንደማትፈልግም በግልጽ አስቀምጣ ነግረዋለች። እናም እንግዲህ የወይዘሮ ዝናሽና የኤደን ምክክር ሳያንስ አሁን ላይ እንግዲህ ኤርሚያስም እንግዲህ ናሆምን በሆነ በሌላ ሴትም ቢሆን እንግዲህ መጣል እና እንግዲህ ኑሃሚን ከናሆም ህይወት ውስጥ እንዳትገባ እንግዲህ ዙሪያውን አጥር እያደረጉም ተመልክተናቸዋል። በዛ አጋጣሚ ኤደን እንግዲህ ተከስታለች በአቶ ሌኩን ቤት። እናም እንግዲህ አምራንም ደርሳባታለች ኤደንን። በመጀመሪያ እንግዲህ ኤርሚያስ ያሰበው አምራን ወደዚህ ቤት እንድትገባ ያደረገ ነበር ያደረገች ነበር የመሰለው። ነገር ግን አምራን ኤደን ስለምትባሏ ሰው ምንም እንደማታቅ ነገረችው። እናም ግን እንግዲህ ኤርሚያስ ከነገራት በኋላ ያንን ግቢ በመጠበቅና በመቆጣጠር እንግዲህ ኤደን ከግቢ ስትወጣ ተከታትላት ወደ ሱፐር ማርኬት ስትሄድ እንግዲህ እንዲተዋወቁም እንዲሁም ደግሞ የኑሃሚን በቀል እንግዲህ አንድ ላይ ማስኬድ እንደሚፈልጉ ለመመካከርም እንግዲህ ተዋውቀዋል ማለት ነው። እና የኑሃሚን ጠላቶች እንግዲህ በዙሪያዋ በስተው አንዣበዋል ማለት ነው። ኑሀሚን እንግዲህ ከአምራን ጋርም ተገናኝታ ጥፊም ሰታታለች። ጉሮሯንም ማንቃ ከማንጋ ከሆነ የምትሳፈጩና የምትናገሪው አሳይሻለው ልኬንና ማንነቴን ኑሀሚን ይባላሉ ብላ እንግዲህ በጥፊም እንዲሁም ደግሞ ገፍትራትም ስታመናጭቃትም ተመልክተናል ማለት ነው። እኔ በፍቅር ለመጣል ሰው ፍቅር ነኝ፣ በዛ ተቃራኒ ለመጡም ደግሞ የተቃራኒውን ጥግ ነው ላሳያችሁ የሚችለውም ብላ እንግዲህ በጥፊ ማጠና አብራ እንግዲህ ለቃታለች ማለት ነው አምራንን። እናም እንግዲህ አቶ ለይኩን ናሆምን እንዴት አያሃት ኑሀሚን ብሎም ጠይቆታል። እሷም ባክን ውሸት አምናት በማለትም እንግዲህ ኤደን እንግዲህ እህቴነች ኑሀሚ ብላው ነበረ። እንግዲህ ግበር ላይ የተገናኙት እና የነገረችው ኑሀሚን ደግሞ ቤተሰብ እንዳላት አልነገረችውም። እናም እንግዲህ አሁን ላይ ውሸት መስሎታል። ነገር ግን ይህንን አባቱም ስለሚያቅ ይህ ውሸትም ደግሞ ሊባል አይችልም ማለት ነው። የናሁም አባትና የኑሃሚን አባት ስላወሩበት በዚህ ጉዳይ ማለት ነው። እናም እንግዲህ ኤደንም እንግዲህ ራሷን አስተዋውቃለች፣ የተሰማ የእንጀራ ልጁ እንደሆነች ነግራው በሚገርም ሁኔታ እንግዲህ አቤት መገጣጠም እያለች ወይዘሮ ዝናሽም እንግዲህ ስታሽቃብጥ ተመልክተናታል ማለት ነው። አድማ የተመልካች ውድና የተከበራችሁ ለዚህ ቻናል አዲስ ሲሆናችሁ ቻናሉን ላይክ እና ሰብስክራይብ በማድረግ ቤተሰብ ይሆኑ።